ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምናመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የኢትዮጵያ የጤና ባለሙያዎች የመቱት አድማ ለሁለተኛ ቀን ዛሬ በመላ አገሪቱ እየተካሄደ ይገኛል። በዛሬው እለት ወደ ሙሉ የስራ ማቆም አድማ የገቡ ሆስፒታሎችና የጤና ማዕከላት እንዳሉም የደረሰን መረጃ ያመላክታል። አገዛዙ በተለያዩ የጤና ማዕከላት የጸጥታ ኃይሎቹን በማሰማራት ማዋከብና ማሰሩንም እንደዚሁ አጠናክሮ የቀጠለ ቢሆንም የጤና ባለሙያዎቹ በጀመሩት የስራ ማቆም አድማ መቀጠላቸውን ነው ከየቦታው የሚደርሱን መረጃዎች የሚያመለክቱት። በሌላ በኩል የአብይ አህመድ አገዛዝ መምህራን አድማውን እንዳይቀላቀሉ በሚል በዛሬው ዕለት በአዲስ አበባ እንደዚሁም በሌሎች የአማራ ክልል አካባቢዎች መምህራንን ለስብሰባ የጠራ መሆኑ ታውቋል። በኦሮሚያ ክልል በሳምንት ውስጥ ለሁለተኛ ጊዜ የፊታችን አርብ መምህራን ዳግም ስብሰባ መጠራታቸውም ታውቋል። አገዛዙ አድማውን ለማስቆም የሚቻለውን ሁሉ ለማድረግ መዘጋጀቱንም እንደዚሁ እየተነገረ ይገኛል። አብይ አህመድ ለተለያዩ የጸጥታ ተቋማት እንደዚሁም ለፖለቲካ አመራሮች ባለ በሌላ ኃይላችን ተጠቅመን ይህንን ንቅናቄ ማስቆም አለብን ሲል መመሪያ መስጠቱንም ነው ያገኝነው መረጃ የሚያመለክተው። ዛሬ ያለውን ሁኔታና አጠቃላይ የአድማውን እንቅስቃሴ በተመለከተ ከዘውተር ተሳታፊያችን ጋር አጭር ቆይታ እናደርጋለን። እስቲ ከመረጃዎች እንጀምር። በርከት ያሉ ነገሮችን ነው ምንሰማው። ዛሬ ለሁለተኛ ቀን አድማው ቀጥሏል። ምን አለ? አመሰግናለው መሳይ፣ ዛሬ በተለያዩ አዲስ አበባ ከተማ የሚገኙ የመንግስት ሆስፒታሎች ላይ ተዘዋወሬ ለመመልከት እንደቻልኩት በበርካታ የሆስፒታሉ አካባቢዎች ምንም አይነት እንቅስቃሴ እንደሌለና ከትናንትናው እጅግ በጣም ጠንከር ያለ የጸጥታ ሁኔታ እንደሚታይ ነው። አድማው እንደቀጠለ ነው። መንግስት በትናንትናው እለት ሙሉ በሙሉ ለማስቆም ከፍተኛ ጥረት ቢያደርግም፣ ነገር ግን ዛሬ የጸጥታ ኃይሉ ሙሉ በሙሉ ከሆስፒታሉ አካባቢ ርቀው በየዶክተሮቹ ወይም በየጤና ባለሙያዎቹ ቤት በመዞር ወደ ግቢ እንዲገቡና ሕክምናውን እንዲቀጥሉ ለማድረግ በየስርቻው ተሰማርቶ እንቅስቃሴ በማድረግ ላይ ይገኛል። በዚህ አጋጣሚ ግን በሆስፒታል የተመለከትኩት አንዳንድ እጅግ በጣም የሚያሳዝን ነገር ተመልክቻለሁ። በተለይ በዘውዲቱ ሆስፒታል፣ በሚኒሊክ ሆስፒታል፣ እንዲሁም በጥቁር አንበሳ ሆስፒታል ታኝቶ ይታከሙ የነበሩ በሽተኞች በጽኑ ሕሙማን ተኝተው ሲታከሙ የነበሩ በሽተኞች ከፍተኛ ክትትል ሲደረግላቸው እንደነበርና በህይወት ያለፉ በሽተኞች ቤተሰቦቻቸው አስክሬኑን ማውጣት በማይችሉበት ሁኔታ ቅጥር ግቢው ውጪ ላይ ከፍተኛ ለቅሶና ዋይታ ይሰማ ነበረ። አጠቃላይ በአዲስ አበባ ከተማ እንዲሁም በመረጃ ደረጃ በተለያዩ የክልል ከተሞች የሚገኙ ትልልቅ ሆስፒታሎች እና ጤና ጣቢያዎች ሙሉ በሙሉ አድማውን ተግብረውታል። በዚህም መንግስት ያቀደውና ያለመው የማደናቀፍ እና አድማው እንዳይቀጥል ለማድረግ ከፍተኛ ኃይሉን አሰማርቶ እንቅስቃሴ ቢያደርግም ዛሬ ለሁለተኛ ቀን በተጠናከረ ሁኔታ እንደቀጠለና መንግስት በዚህ እንደተሸነፈ ለማየት ችያለው። መሳይ እንግዲህ መረጃዎችን በስፋት እየተከታተልን እንገኛለን። በአማራ ክልል የፈለገ ሕይወት ሆስፒታል ሙሉ በሙሉ አድማውን እያደረገ ይገኛል። በተወሰኑ አገልግሎቶች ላይ በከፊል የሚደረገው አድማ ነበረ ትላንት በዛ ሆስፒታል የተጀመረው፣ ነገር ግን በአገዛዙ እየተወሰደ ባለ እርምጃ ምክንያት ዛሬው ሙሉ በሙሉ ሆስፒታሉ አገልግሎት መስጠት ማቆሙን ነው የሰማ ተሰማ ነው። በወሎ አቀስታ ሆስፒታልም እንደዚሁ በተመሳሳይ ሙሉ በሙሉ የአድማውን እንቅስቃሴ ተግባራዊ አድርገውታል። በሌላ በኩልም በርካታ ሆስፒታሎች በዝርዝር የተቀመጡ አሉ። በዛሬው ዕለት እንደ አዲስ የተቀላቀሉ ትናንት የጀመሩትና ዛሬ የቀጠሉትም እንደዚሁ በከፍተኛ ስሜት ውስጥ ሆነው ነው ሐኪሞቹም የጤና ባለሙያዎቹ በአጠቃላይ መልእክት እያሰሙ የሚገኙት በወላይታ የሚገኙት የጤና ባለሙያዎች በደረሰባቸው እንግልት ምክንያት በተለይም በድንገት ተኛ ክፍል የሚሰሩት አድማውን ዛሬ ሙሉ በሙሉ መምታታቸውን ነው እየገለጹ ያሉት። በአጠቃላይ በመላው ኢትዮጵያ ነው እየተተገበረ የሚገኘው። እንደው ምን እየተባለ ነው? ይሄ የነጩ አብዮት ዳር ዳር እያለ ነው መምህራን ሲቀላቀሉት። በተለይ ነጩ አብዮት ተብሏል። ጓንን መነሻ ያደረገ ነው። መምህራንም ጓን ያደርጋሉ፣ የጤና ባለሙያዎችም ነጭ ጓን ያደርጋሉ። ከዚህ ጋር ተያይዞ ነው እንግዲህ ነጩ አብዮት የሚል ስያሜ እየተሰጠው የሚገኘው። ምን እየተባለ ነው? በየአቅጣጫው ዛሬ በሆስፒታሉ አካባቢ እንቅስቃሴ በማደርግበት ሰዓት ህብረተሰቡ የሞተበትን ሕክምና አገልግሎት የፈለገ ቤተሰብ ይዞት የሄደ በአምቡላንሶች እንቅስቃሴ ስለማያደርጉ በግል መኪና በራይድ በተለያዩ መኪኖች ወደ ሆስፒታሎች ኢመርጀንሲ ሲገቡ እዛው ውስጥ ላይ ሕክምና የሚሰጡ የድንገተኛ ክፍል ክፍት ቢሆንም ነገር ግን የጸጥታ ኃይሎች ህክምና የለም በማለት ህብረተሰቡን ሲያጉላሉ ነው የተመለከትኩት። በአጠቃላይ ግን ይሄ የነጩ ጋወን አብዮት በተሳካ ሁኔታ ተካሂዷል። ነገም ይቀጥላል፣ ምናልባትም ከትናንትናው እጅግ በጣም በተሻለ ሁኔታ። አድማው ሙሉ በሙሉ ተተግሯል ማለት ይቻላል። በተለያዩ ክልሎችም የደረሰኝ መረጃ ይህን ነው የሚያመለክተው። አዲስ አበባ ምን የተዛውሬ ባየሁባቸው ሆስፒታሎች እና ጤና ጣቢያዎች ላይ ምንም አይነት አገልግሎት የለም። በአፍሪካ ህብረት አካባቢ የሚገኘው የጤና ጣቢያ ላይ እንዲሁ ገብቼ ለመመልከት ችያለሁ። በዚህ ጤና ጣቢያ ላይ ምንም አይነት አገልግሎት የለም። ከዘበኞቹ ውጪ ሌላ የጤና ባለሙያ በቦታው እንዳልነበረ ውስጥ ገብቼ ለማየት ሞክሬያለሁኝ። በአጠቃላይ ግን ህብረተሰቡ እጅግ በጣም ደስተኛ ነው። ጉዳት ቢኖረውም ሕክምና የሚያገኙ ሰዎች ከፍተኛ መንገላታትና የሕክምና አገልግሎት ማግኘት ባይችሉም የነገን ተስፋ በማድረግ እኛ ከእነዚህ ወገኖቻችን ጎን ነን፣ ስለዚህ ልንተባበራቸው ይገባል በማለት ሀሳባቸውን እየሰጡ ነው የሚገኙት ነገር ግን ነገር ግን አሁንም መንግስት የአንዳንድ ምናልባትም ከአንድ ሺህ ከሁለት ሺህ ሀኪሞች አምስት እና ስድስት የሚሆኑ የሆስፒታል ዳይሬክተሮችን አስተዳደሮችን፣ ሌሎችንም የጸጥታ ኃይሎችን ጋውን አልብሶ ዶክተር በማስመሰል ቅስቀሳ እያደረገ ነው በየቦታው። እኛ መንግስት ማስተካከያ እናደርግላቸዋለን፣ ጥያቄዎቻችሁ በመንግስት ከፍተኛ ኃላፊዎች እየታየ ነው፣ በአጭር ጊዜ ውስጥ መልስ ስለሚሰጥ ተመለሱ ተብሏል። እኛ ከዚህ ሆስፒታል የምንሰራ ዶክተሮች፣ የጤና ባለሙያዎች፣ ጤና መኮንኖች ነንና ተመለሱ እየተባለ በየሰፈሩ እየተኬደ አድራሻቸውን ከሆስፒታል በመውሰድ የቤት ቁጥራቸውንና ስልክ ቁጥራቸውን በመያዝ በየሰፈሩ የጤና ባለሙያዎች ወደ ሕክምና ማዕከላት እንዲመጡ ትናንትና በመሳሪያ ሲያስፈራራ የነበረው ዛሬ ተንፍሶ፣ መንግስት ተንፍሶ ልመና ላይ ነው የሚገኘው። ይሄ ልመና ግን ዛሬም አልተሳካለትም። መጀመሪያ ደረጃ እኛ ጤና ጣቢያ ሆስፒታል የምንሰራ የጤና ባለሙያዎች ያቀረብነው የአንድ ወር ለመንግስት የማሰቢያ ጊዜ ከምንም ሳይቆጥር ከምንም ሳይቆጥር ለኢትዮጵያ ምንም ጥቅም የሌለው ለኢትዮጵያ ህዝብ ምንም ጥቅም የሌለውን በሚዲያ ላይ ወጦ ኢቢኤስ ላይ ወጦ ጠቅላይ ሚኒስትሩ ሁለትና ሶስት ዓመታት ለእያንዳንዱ ቤት ሮቦት ይገባል። ወቅቱን ያልጠበቀ ለኢትዮጵያ ምንም ጥቅም የሌለው መረጃ በመስጠት በህክምና ባለሙያዎች ላይ የተመታውን አድማ ከምንም ባለመቁጠር እና ለጉዳዩ ትኩረት ባለመስጠት አንገብጋቢ ባልሆነ ጉዳይ ላይ ሚዲያ ላይ ወጦ በመሳለቁ በኢትዮጵያ ህዝብ ላይ በመሳለቁ ዶክተሮችና የጤና ባለሙያዎች አጠቃላይ ብሽቀት ላይ እና ንዴት ላይ መሆናቸውን ተጨማሪ እልህ ውስጥ እንደገቡ ነው ለማየት የቻልኩትኝ። በአጠቃላይ አዲስ አበባ ከተማ በተለይ በዋናነት አዲስ አበባ ከተማ ህዝቡ በተለይ ደግሞ የታክሲ አሽከርካሪዎች፣ የመኪና አጠቃላይ አሽከርካሪዎች ይህን አድማ መቀላቀል ያለብን ብለው ቅስቀሳ ላይ በማድረግ ላይ እንደሚገኙና ወረቀቶችም እንደተበተኑ ነው የሰማሁት መረጃ የሚያመላክተው። በጣም የሚያሳዝነው ግን አምቡላንሶች እንዲቆሙ ተደርጓል ዋል በመንግስት ነገር ግን አምቡላንሶችን እንዳይቆሙ የጤና ባለሙያዎች አሳስበዋል። ድንገተኛ ክፍል ክፍት ስለሆነ፣ የማዋለጃ ክፍል ክፍት ስለሆነ፣ የህጻናት የጨቅላ ህጻናት ክፍል ክፍት ስለሆነ እነዚህ ይህን አገልግሎት የሚያገኙ ኢትዮጵያውያን ወይም የአዲስ አበባ ከተማ ነዋሪዎች ወደ ቅርብ ሆስፒታሎች በመሄድ ወይም ወደ ቅርብ ጤና ጣቢያ በመሄድ አገልግሎቱን ማግኘት ይችላሉ ብሎ መግለጫ ቢሰጥም መንግስት ግን ሆን ብሎ ጉዳት እንዲደርስበት በህብረተሰቡ ዘንድ ጉዳት እንዲደርስበት ለማድረግ የጤና ባለሙያ ያ የቀይ መስቀል ወይንም የአምቡላንስ ሹፌሮችን አግቶ ይሁን ምን ይሁን መኪኖቹ የሰውን እርዳታ በመስጠት በሚገባቸው ሰዓት ታግተው ቁመው ነው የሚገኙት። ምንም አይነት አምቡላንስ ወደ ሆስፒታሎቹ ሲገባም ሆነ ሲወጣ የማይታይ መሆኑ እና አጠቃላይ በርካታ ኢትዮጵያውያን በሆስፒታል ተኝተው ያሉ በርካታ ኢትዮጵያውያን ሕይወታቸው አልፎ አስክሬን ክፍል ማውጣት ባለመቻሉ በፀጥታ ኃይሉ ምክንያት ዶክተሮች ካልገቡ አስክሬን አይወጡም በማለት ከፍተኛ ጫና ሲፈጥር መዋሉን ነው ለማየት የቻልኩት መሳይ። እንግዲህ የኢትዮጵያ የጤና ባለሙያዎችን ንቅናቄ እየመራ ያለው አካል መግለጫ እንደዚሁ አውጥቷል። በየትኛውም አፈናና የአገዛዙ እርምጃ የሚቀለበስ ትግል አልጀመርንም ይላል። በጥቅሉ መግለጫው ሲታይ አገዛዙ ኃይልን እንደ አማራጭ በመውሰድ ሊያጋጥሙ የሚችሉ የስም ማጥፋት፣ የደሞዝ ቅጣት፣ ከስራ ማባረር፣ ማስፈራሪያና ዛቻ፣ ከኃላፊነት መነሳት፣ ድብደባ፣ እስር፣ ብሎም እስከ ሞት ያሉ መስዋዕትነቶች ሊኖሩ እንደሚችሉ እናውቃለን ያሉት ስለሆነም ያለምንም አወላወል ይችላልና ጊዜያዊ ችግሮችን ተቋቁመን ለትልቁ የትግል ምስል ሲባል ከማንኛውም የመንግስት እርምጃ ሳንንበረከክ መቀጠል አለብን የሚልም መልእክት ነው ያስተላለፈው። እንግዲህ እኛ ራሳችንን አሳልፈን ለጋራ ጥቅማችን ስንል ሰጥተናልና በአንድነት እንቁም የሚል መልእክትም አለበት። ኢንተርኔት የመዘጋት ሙከራ ሊኖር ይችላል፣ ከተዘጋ በእቅዳችን መሰረት ሙሉ በሙሉ ስራ ለማቆም የምንገደድ ይሆናል። አፈናን በፍጹም አንታገስም ይላል ኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ በሚል ዛሬ የወጣውንም እንዲህ ተመልክቻለሁ። ሌላው በአዲስ አበባ በቅዱስ ጳውሎስ ሆስፒታል ሁለት ዶክተሮች መታሰራቸውን ተከትሎ ሌሎች በከፊል ስራቸውን እየሰሩ ያሉ የሆስፒታሉ ዶክተሮችም እነዚህ ሁለት የታሰሩ ዶክተሮች ካልተፈቱ እስከሚፈቱ ድረስ ብለው ስራቸውን ማቆማቸውን ነው የሰማ ነው። በየአቅጣጫው አፈናው ቀጥሏል። የጤና ባለሙያዎችም እንደዚሁ እንቅስቃሴያቸውን አጠናክረው መቀጠላቸውን ነው የምንሰማው። እንግዲህ ወደ መምህራን እንምጣ። ዛሬ አዲስ አበባ ላይ መምህራንን ሰብስበዋል። መምህራንን ሰብስቦ ከደሞዛ ሰላሳ በመቶ በመቶ ብትቆጥቡና ቤት የምትሰሩበትን መንገድ ብትፈልጉ የሚል ሌሎች ከመምህራን አጠቃላይ ወቅታዊ አንገብጋቢ ችግሮች ጋር ፈጽሞ የማይገናኙ አጀንዳዎችን በማንሳት መምህራንን ሲያሳዝኑ እንደነበረ ነው ያገኘነው መረጃ የሚያመለክተው። በሌሎች በአማራ ክልልን ባለፈው የተካሄደ አለ። ዛሬም በአንዳንድ የአማራ ክልል አገዛዙ በተቆጣጠረባቸው አካባቢዎችም የመምህራን ስብሰባ እየተካሄደ ነው። ኦሮሚያ ለሁለተኛ ጊዜ በሳምንት ውስጥ እንደሚካሄድ ነው የሰማ ነው። በመምህራን አካባቢ ያለው ሁኔታ ምን

መሳይ የመምህራኖችን ከመግለጼ በፊት ምናልባት በሚዲያ ላይ በዩቲዩብ ሚዲያዎች ላይ እንደተሰራጨው በጥቁር አንበሳ ሆስፒታል በረንዳ ላይ የተቃውሞ ሰልፍ በጋራ በሚያቀርቡበት ሰዓት የመንግስት ከፍተኛ ኃላፊዎች፣ የደህንነት ኃላፊዎች፣ ሚኒስትር ዴኤታዎች ሂደው ዶክተሮችን ወደ ሆስፒታል ገብተው ስራቸው እንዲሰሩ ለማድረግ እየገፉ ለማስገባት ጥረት ሲያደርጉ የሚያሳይ ቪዲዮ ነበረ እና ዶክተሮቹ የመለሱላቸው መልስ በቀጥታ ይታይ ነበረ ሲገፏቸው እየገፏቸው ማለት ነው። ሲገፏቸው አትግፋኝ፣ አትንቃኝ፣ እኛ መብታችንን የጠየቅ ነው። ህገ መንግስት ህገ መንግስታዊ መብታችን ነው የጠየቅነው። ይሄ ህገ መንግስታዊ መብታችን ደግሞ አድማ የማድረግ ቅሬታችንን፣ በሰላማዊ ሰልፍ የመግለጽ የስራ ማቆም አድማ የማረግ መብት አለን። መንግስት ደግሞ ግዴታው የእኛን ጥያቄ በተገቢው መንገድ እውቅና ሰጥቶ ከእኛ አመራሮችና በአጠቃላይ ከህክምና ተቋሙ ጋር በመነጋገር መፍትሄ መስጠት ሲኖርበት፣ ነገር ግን እዚህ ከምንሰራበት መጣችሁ አድማ ማድረግ አትችሉም፣ ወደ ውስጥ ግቡ፣ ህክምና ስጡ በማለት ልታስፈራሩን አትችሉም። በመሳሪያም በምንም ማስፈራራ ብታደርጉብን ምንም አይነት መፍትሄ ሊመጣ አይችልም በማለት በድፍረት ፊት ለፊት ተጋፍጠዋቸዋል። ሲገፏቸው እየገፉ መልስ ሰጠዋል። ነገር ግን አሁን ዶክተሮቹ ተበታትነው በየቤታቸው ያሉት ስለዚህ የቤት አድራሻቸውን የመኖሪያ ቤታቸውንና ስልክ ቁጥራቸውን አድራሻቸውን በመያዝ በየቤቱ ሄደው ሊያጠቋቸው ስለሚችሉ እንደ ምክር ሀሳብ የምናቀርበው ምንድን ነው፣ ለጊዜው ከመኖሪያ ቤታቸው ገለል በማለት በዘመድ አዝማሪ ቤት መደበቅና በተወሰነ ቀን ጊዜው እስከሚያልፍ ድረስ ራሳቸውን ሰውሮ መቆየት እንዳለባቸው። አድራሻቸው በመንግስት የጸጥታ ኃይሎች እንዳይገኝ ለማድረግ ከፍተኛ ጥረት ማድረግ አለባቸው። ምክንያቱም በጨለማ ሄደው ከመኖሪያ ቤታቸው አፍነው በመውሰድ ግርፋት፣ ድብደባ፣ ምናልባትም ግድያ ሊፈጽሙባቸው ስለሚችሉ ዶክተሮችም አጠቃላይ የጤና ባለሙያው ከቤተሰቦቻቸው ወይም ከራሳቸው ቤት ወጣው በተለያዩ የዘመድ ቤት ወይም ሌላ ሰዋራ ቦታ ላይ ራሳቸውን ደብቆ ማቆየት እንዳለባቸው ነው ምክር ሀሳብ መስጠት የምፈልገው። መሳይ፣ ከዛ ቀጥሎ አንተ ባልከኝ ሰጣኝ መረጃ መሰረት ዛሬ በአዲስ አበባ ከተማ የትምህርት ማህበረሰቡን በየትምህርት ቤት አዳራሹ ሰብስበው ከፍተኛ ካድሬዎች፣ የብልጽግና አመራሮች፣ የፖሊስ አዛዦች፣ የደህንነት ኃላፊዎች በሁሉም ክፍለ ከተማ ወረዳ በሚገኙ ትምህርት ቤቶች ላይ በሁሉም የመንግስት ትምህርት ቤቶች ላይ ስብሰባ ጠርተው መምህራኑና የትምህርት ቤት መስተዳደሩን ሲያስጨንቁት ነው የዋሉት። ነገር ግን መሳይ፣ እኔ መረጃ በሰበሰብኩባቸው ትምህርት ቤቶች አካባቢ የሰበሰቧቸው አጠቃላይ የመንግስት የጸጥታ ኃይሎችም ይሁን የመንግስት ሹመኞች መምህራኖቹ እንዲናገሩ አጠቃላይ ትምህርት በሚቀጥለው ዓመት ፖሊሲ ይስተካከላል፣ የመምህራን ደሞዝ ከሚቀጥለው ዓመት ጀምሮ በአዲስ መልክ በጀት ተመድቦለት የእናንተ የኑሮ ደረጃ ይሻሻላል፣ ስለዚህ ይሄንን የሽልማት ስነ ስርዓትም እንዲሁ በየሴሚስተሩ ለእያንዳንዱ ትምህርት ትምህርት ቤት አስር አስር ተማ መምህራንና ሁለት ሁለት ተማሪዎችን በየትምህርት ቤቱ ላፕቶፕ፣ ዴስክቶፕ እንዲሁም ሞባይል ሽልማት የምንሰጥ መሆኑን በተገቢው መንገድ የሚያስተምሩ መምህራንን መሸለም የሚያስችል በጀት በሚቀጥለው ዓመት ጀምሮ መያዝ እንደምንችል በሚል የመምህራኑን እንትን በቁስ ለማታለል ከፍተኛ ጥረት ሲያደርጉ፣ ነገር ግን በሁሉም የመንግስት ትምህርት ቤቶች ላይ የተሰበሰቡ መምህራን ተናገሩ ሲባሉ በአንድ ድምፅ ሙሉም አይነት መልስ ሳይሰጡ ራሳቸው ለፍልፈው ራሳቸው መመሪያ ሰጠው ራሳቸው አቅጣጫ ሰጠው፣ ስብሰባውን ለመበተን ችሏል። በአጠቃላይ የአንድ ወገን ተናጋሪ ሌላ ወገን አድማጭ ኖ የተበተነ ስብሰባ ነው የደረሰኝ መረጃ የሚያመለክተው። ነገር ግን መሳይ፣ በትምህርት ቤት ላይ ያሉ መምህራን በአንድም ይሁን በሌላ መልኩ አስተዳደሩን፣ እንዲሁም የትምህርት ቤት አጠቃላይ የጽሕፈት ቤት፣ የወረዳ ትምህርት ጽሕፈት ቤት፣ የክፍለ ከተማ ትምህርት መምሪያ ኃላፊ፣ የከተማ አስተዳደሩ የትምህርት ቢሮ ሰራተኞች የተሻለ ደሞዝ፣ የተሻለ የኑሮ ደረጃ፣ የተሻለ ግቦ ስለሚያገኙ የተሻለ መንግስት መኪና ቤት መድቦ ስለሰጣቸው መምህራኑ ማፈን ከፍተኛ ጥረት እያደረጉ ቢሆንም መምህራን ግን ከመናገር አለመናገር ይቻላል፣ ብንናገር ነጥሎ ለመምታት ስለሚያመቸው መንግስት ዝም ብለን ነው መውጣት ያለብን በሚል ምንም አይነት ውይይት ሳይደረግ በአንድ አቅጣጫ ብቻ ተናግረው ከመውጣታቸው እና ስብሰባው ከማለቁ በፊት ግን ወደ ዛቻና ማስፈራሪያ እናንተም አትናገሩ ከሆነ የነጩ ጋዎን ወይንም የዶክተሮችን አድማ እንደደገፋችሁና ከእነሱ ጋር ሴራ እንደጠነሳችሁ ይቆጠራልና መናገር ካልቻላችሁ እኛ ከስሰ መጣ እንዲሏቸው በፍጹም ምንም አይነት መልስ ሳይሰጡ ፕሮግራሙ ሊጠናቀቅ ይችላል። መሳይ ምናልባት የመምህራን እንቅስቃሴን በተመለከተ በተማከለ ሁኔታ በተደራጀ ሁኔታ ይህንን አድማ ለመቀላቀልም ሆነ ባዊ እንቢተኝነት በሀገሪቱ በየአቅጣጫው እንዲደረግ በመምህራን በኩል የሚደረገውን እንቅስቃሴ የሚመሩ አካላት ብቅ ብቅ እያሉ እንዳለን ነው የምናየው። ተደራጅቶ ሲመጣ ምክንያቱም ወረቀቶች እየተበተነ በአንዳንድ ክልሎች ከመምህራን እምቢተኝነቱ እንዲወጡ ከማድረግ ጋር ተያይዞ ስለዚህ የመምህራን እንቅስቃሴ ይጠበቃል። በኦሮሚያ ክልል መምህራን እንዳይነሱ አንዳንድ እርምጃዎችን እየወሰደ ነው። መሬት ይሰጣችኋል፣ መሬት ሰጠናችሁ ትሰራላችሁ የሚል ማባቢያና መደለያ አቅርበውላቸው ነበረ። ነገር ግን መሬት ቢሰጠንም መሬቱ ላይ የምናቆመውን ቤት በምናችን እንሰራለን የሚልም ነገር አንስቷል። መሬት አይበላም። በአሁኑ ሰዓት መሬት ሁሉም አለው የሚገዛ ግን የለም። ሰው ገንዘብ የለውም። መሬቱን እንኳን መሸጥ በማይቻልበት ሁኔታ በምናችን ቤት እንዴት ልናቆም እንችላለን? ብለው አንቀበልም አይነትም ምላሽ የሰጡበት ሁኔታ በዚህም የተደናገጠው የክልሉ መንግስት ለሁለተኛ ጊዜ ዓርብ ዕለታውንም መምህራንን ስብሰባ መጥራቱ ነው የተገለጸው። ለማንኛውም በየአቅጣጫው ያለው የመምህራን ንቅናቄ ይጠበቃል። ነጩ አብዮት ተብሏል። ነጩ አብዮት እየመጣ ነው በሚል ስጋትም አገዛዙ በከፍተኛ ደረጃ የደህንነትና የጸጥታ ኃይሎቹን በተጠንቀቅ እንዲቆሙ እና ነገሮችን በንቃት እንዲከታተሉ እያደረገም ይገኛል እና ነገሮች እየተጠናከሩ እየተባባሱ እንደሚሄዱ ነው መረጃዎች የሚያሳዩት። በዚህ አጋጣሚ የደረሰንን መረጃም ለመግለጽ ያህል በተለይም በዛሬው ዕለት አድማውን ማድረጋቸው የተገለጹ በርካታ ሆስፒታሎች አሉ። እነሱን እንደው በዋና ዋናዎቹን ለመጥቀስ ያህል ነው በስም ዝርዝር በአለርት ስፔሻላይዝድ ሆስፒታል፣ ቅዱስ ጴጥሮስ ሆስፒታል፣ የካቲት 12 ሆስፒታል፣ ጥቁር አንበሳ ሆስፒታል፣ ቅዱስ ጳውሎስ ሆስፒታል፣ ጎንደር ዩኒቨርሲቲ ሆስፒታል፣ ንግስት ሌኒ ስፔሻላይዝድ ሆስፒታል፣ ዋቻሞ ሆሳና፣ ደብረ ብርሃን ሐኪም ግዛው ስፔሻላይዝድ ሆስፒታል፣ ዲላ ዩኒቨርሲቲ ስፔሻላይዝድ ሆስፒታል፣ አሰላም ሪፈራል ሆስፒታል፣ ጥበበጊዮን፣ አዋሳ ዩኒቨርሲቲ፣ መዳወላቦ ዩኒቨርሲቲ፣ ወልቅጤ ዩኒቨርሲቲ፣ ሚዛን ቴፒ፣ ሚኒሊክ ሆስፒታል፣ ቡታጀራ ጀነራል ሆስፒታል፣ አዲስ ዓለም፣ ፈለገ ሕይወት፣ አቀስታ ጀነራል ሆስፒታል፣ አዲስ ዘመን፣ ዱር ቤቴ፣ ጀልዱ፣ እንጅባራ፣ ደባርክ፣ ጃናሞራ፣ ዳባት፣ አደርቃይ፣ ደሴ፣ መተማ፣ አዲግራት እንደዚሁም በትግራይ የተለያዩ ከተሞች የሚገኙ ሆስፒታሎችና የጤና ማዕከላት ዛሬ ሁለተኛ የሥራ የስራ ማቆም አድማውን በከፊልና ሙሉ በሙሉ ማድረጋቸውን ነው መረጃዎች የሚያመለክቱት። ወደ አንተ ልምጣ እንግዲህ። የታክሲዎች የስራ ማቆም አድማ በአዲስ አበባ ይጀመራል የሚልም በእርግጥ ትክክለኛ ምንጩ ከየት እንደሆነ አልታወቀም፣ በስፋት እየተወራ ነው። ሌላውም የህብረተሰብ ክፍል ይቀላቀላል ተብሎ በሚጠበቅበት ሰዓት፣ በተለይ የታክሲዎቹ አድማ የሚጀመር ከሆነ ለአብይ አህመድ አገዛዝ ምናልባትም የመጨረሻው መጀመሪያ ሊሆን ይችላል ተብሎ ነው የሚታመነው። እስቲ ምን አለ በሌሎች የህብረተሰብ ክፍሎች እየታሰበ ስላለ ያለው የስራ ማቆም አድማ መሳይ፣ በእስኪ የመምህራኖችን ልጨርስልህ ኦሮሚያ ክልል ላይ መጀመሪያ እኮ ቤት መስሪያ ቦታ ልስጣቸው አይደለም ያለው፣ እናንተ በአንድ በታሪክ አጋጣሚ የኦሮሞ ህዝብ ስልጣን ላይ በታሪክ አጋጣሚ ስለወጣ ይሄ ያልተዋጠላቸውና በጦርነት የተሸነፉ ኃይሎች በተለይ ደግሞ የአማራ ነጻነት ታጋዮች፣ የፋኖ ኃይሎች እንዲሁም ሌሎች የነጻነት ታጋዮች የኦሮሞ ህዝብ መምራት አይችልም፣ ስለዚህ ለሰባት ተከታታይ አመታት በነሱ ምክንያት ለማጥፋት ኤፊሽንቱ ነን ጠንክረን ሰርተን ሀገሪቱን ሰላማዊ እንዳናደርግ እየረበሹን ነው። ስለዚህ እኛ ተረጋግተን እንድንሰራ እናንተ የእኛ ወገኖች ስለሆናችሁ ከእኛ ጋራ ነው እንጂ ከእነሱ ጋር መቆም የለባችሁም በማለት እኛና እነሱ ብሎ ከፍሎ የአንደኛው መንግስት፣ የአንደኛው ጠላት በመሆን ራሱን ሰይሞ ቅስቀሳ ሲያደረግ ነበር። ያልተሳካለትም ውድቅ ተደርጓል። ዛሬም አንተ እንዳልከው በትምህርት ማህበረሰቡ ዘንድ ይሄ ስላልተሳካለት ምንድነው ያደረገው? ቦታ እንሰጣቸዋለን፣ የቤት መስሪያ ቦታ እንሰጣቸዋለን በማለት በጣም ከመንግስት የማይጠበቅ እጅግ በጣም የወረደ ሀሳብ ነው ያቀረበላቸው። በመጀመሪያ ደረጃ እንኳን በባዶ ሆዳቸው ለሚያስተምሩ መምህራን፣ በቾክ ያለ እድሜያቸው አይኗቸው የሚጠፋ መምህራን፣ የእውቀት አባት፣ ከአባትና ከእናት ቀጥሎ እንደ ቤተሰብ እንደ አባትና እንደ እናት የሚፈሩና የሚከበሩ መምህራን ቀርቶ አይደለም ለተባበሩት አረቢ መሬት ባለሀብቶች እኮ መሬቱን እየቸበቸበው ነው የሚገኘው። መሬት ትሰጣለው ማለት እኮ እንደ መብትም አይደለም መንግስት ሊ- እንደ ችሎታም አይደለም ሊቆጥረው የሚገባ መምህራን ብቻ ሳይሆን ማንኛውም የኢትዮጵያ ዜጋ ህገ መንግስታዊ መብት አለው። በየትኛውም አካባቢ አይደለም፣ ኦሮሚያ ክልል ተወልዶ ኦሮሚያ ክልል እያስተማረ ያለ መምህር አይደለም፣ በየትኛውም ክልል መቀሌ፣ አዲግራት ላይ የነበረ መምህር ሀረር ወይም ባሌ ሂዶ ሀብት አፍርቶ ሰርቶ ቤት ሰርቶ ልጆች ወልዶ አግብቶ የመኖር መብት አለው። መንግስት ደግሞ እነዚህን ዜጎች የመጠበቅ ግዴታ አለበት። ይህን ሳያደርግ ዜጎች ከተወለዱበት አካባቢ እንዳይወጡ ክልሎች ከክልል ጋር ግንኙነት እንዳያደርጉ፣ የማህበራዊ የሚሆን የኢኮኖሚ የፖለቲካ ግንኙነት እንዳያደርጉ፣ አንዱ ወደ አንዱ ክልል ሲሄድ በመኪና ሙሉ እያፈነና እየገደለ ገንዘብ እየተቀበለ ያለ ስርዓት ቤት እሰጣቸዋለሁ ወይም የቤት መስሪያ ቦታ እሰጣቸዋለሁ ማለት በመምህራን ያስተሳሰብ አድማስ ላይ እንደቀለደበት ነው የሚቆጠረው። ምንም መምህራን አይደለም ለውጭ ሀገር ዜጎች እኮ አዲስ አበባን እየሸጣት ነው፣ በዚህ ሰዓት። ይሄ ምክንያቱ ሆኖ ለመንግስት ወገን የሚያድር መምህር ሊኖር አይችልም። ይሄ አስቸጋሪ ነው፣ በቃ በአጠቃላይ በኦሮሚያ ክልል መንግስት እየቀሰቀሰበት ያለው መንገድ ሁሉ ውድቅ እየተደረገበት ነው። ምናልባትም መምህራን እውነት ነው፣ ከህክምና ባለሙያዎች ያልተናነሰ ከባድ መከራ ደርሶባቸዋል። የኢትዮጵያ መምህራን ለረጅም ጊዜ ሲከበሩ፣ ክብሩ ብቻ ይበቃል፣ እንደ መምህር መልበስ ነው ሲባል በነበረበት ጊዜ ያ ሁሉ ዘመን አልፎ ዛሬ ከተማሪዎቻቸው አንሰው ጫማቸውን ማስጠረግ በማይችሉበት ሁኔታ፣ ጫማቸውን ማሰፋት በማይችሉበት ሁኔታ ትናንትናና ከትናንት ወዲያ በነበሩት ረጃጅም ዓመታት የመምህራን ሱፍ ለብሰው ራሳቸው ጽድት ብለው ለማህበረሰቡ ምሳሌ ሁነው ማህበረሰቡን በስነ ልቦና የሚሆን በማህበራዊ መስተጋብር ምሳሌ ሁነው የነበሩ መምህራን ዛሬ ሞራላቸው ተጎድቶ ተራ ዜጋ ሁነው ከተማሪዎች ጋር መብላት እና መጠጣት አትችሉም ተብለው በመንግስት የምገባ ፕሮግራም ላይ በሳህን ምግብ እየተሰጣቸው እየበሉ አይደለም ከመንግስት ጋር ሊተባበሩ የሚችሉት። ስለዚህ መምህራን እንዲያውም ከዶክተሮቹ በላይ በጣም ዘግይተዋል። በነገራችን ላይ መንግስትን እጅግ በጣም ያስፈራው ዋና ዋናው ነገር ከህክምና ባለሙያዎች ቀጥሎ የሚመጣው ነገር ነው። መምህራን የዶክተሮችን ወይም የጤና ባለሙያዎችን አንድ ሺህ እጥፍ ይሆናሉ። ኢትዮጵያ ውስጥ ያሉ መምህራን ምናልባትም በሚሊዮን የሚቆጠር መምህር አለ። ከመምህሩ ጋር ተያይዞ ተማሪዎች አሉ። ከተማሪዎች ጋር ተያይዞ የዩኒቨርሲቲ ተማሪዎች አሉ። ከነሱ ጋር ተያይዞ ቤተሰብ አለ። በአጠቃላይ መምህር ያነሳው አድማ መንግስት ሊቆጣጠረው የማይችል እንደሆነ ጠንቅቆ ስለተረዳ የዶክተሮች አድማ እየተደረገ፣ የእሱ ጭንቅላትና የእሱ አሳሰብ ግን መምህራን ያሉበት አካባቢ ላይ ሄዶ እነሱን አርቆና አጥሮ በመያዝ ከነዚህ ወገኖቻችን ጋር ትብብር እንዳያደርጉ ከፍተኛ እንቅስቃሴ ነው ሲያደርግ የዋለው። ነገር ግን መምህራኖቹ ነቅተውበታል። በከፍተኛ ደረጃ ነቅተው ሙያ በልብ ነው በማለት የዶክተሮችን አመጽ ለመቀላቀል ዝግጅት እያደረጉ እንደሆነ ነው የደረሰኝ መረጃ የሚያመለክተው። ነገር ግን በአጠቃላይ የመንግስት ሰራተኛው፣ መምህሩ፣ ሕክምና ባለሙያው፣ ሲቪል ሰርቪሱ በአጠቃላይ ብቻ ሳይሆን ከነዚህ በላይ የኢትዮጵያ ሕዝብ አረንቋ ውስጥ ነው ያለው። ዛሬ በየትኛውም አካባቢ ምግብ ለመብላት ሆቴል ዝቅተኛ መንገድ ላይ ምግብ የሚያመስሉ ሰዎች ተነስተው በየትኛውም ቦታ ምግብ በማይገኝበት ደረጃ አዲስ አበባ የኑሮ ደረጃቸው ከፍተኛ የሆኑ ሰዎች በትልልቅ ሆቴሎች ብቻ እየተመገቡ ሌሎቹ ግን አምስለው ዳይበሉ ሽንኩርት መቶ ብር ገብቶ ዘይት አንድ ሺህ ስምንት መቶ አንድ ዘጠኝ መቶ ብር ገብቶ የነዳጅ ትራንስፖርት በየሳምንቱና በየወሩ እየጨመረ የኢትዮጵያ ህዝብ ከፍተኛ ጭንቀት ውስጥ ባለበት ሰዓት የኢትዮጵያ ህዝብ ተኝቶ የነዚህን ዶክተሮች ውጤት ብቻ ይጠብቃል የሚል እምነት የለኝም። በአጠቃላይ ግን የኢትዮጵያ ሕዝብ ከነዚህ ወገኖቻችን ጋር በጋራ በመሆን አድማውን ተቀላቅሎ የዚህን ስርዓት እድሜ በማሳጠር ከፍተኛ ድርሻ ይኖረዋል የሚል እምነት ነው ያለኝ መሳይ። እንግዲህ ቀጣዩ ምራ ግብር ምን እንደሆነ በዝርዝር ተቀምጧል። በተወሰኑ ቀናት ውስጥ በከፊል አድማውን በማድረግ የተወሰኑ አገልግሎቶች፣ ድንገተኛ ክፍል ከህጻናት ጋር በተያዘ ያሉ የህክምና አገልግሎቶች እንዲቀጥሉና ሌሎች አገልግሎቶች ላይ አድማው እንዲደረግ ነበረ ምራ ግብር የተያዘው። በአንዳንድ ሆስፒታሎችና የህክምና ማዕከላት በአገዛዙ እርምጃ በአገዛዙ ያፈናና ሌሎች እርምጃዎች ምክንያት ወደ ሙሉ አድማ እየቀየሩ ያሉ ሆስፒታሎች እንዳሉም ነው የተረዳ ነው። ምናልባት ይህ ሙሉ በሙሉ የሚለው ስራ ማቆም አድማ በሚቀጥሉት ጊዜያት ውስጥ ልናይ እንደምንችል ነው። ከወጣው መራ ግብር ለማወቅ የተቻለ አገዛዙ የተለያዩ ማታለያ፣ ማስፈራሪያ እርምጃዎችን ሊወስድ እንደሚችል ነው። አብይ አህመድ ቆርጦ ተነስቷል። ከዚህ በኋላ ለማንም እንቅስቃሴ በምንታገስ አይደለንም፣ እርምጃ ውሰዱ ነው ያላቸው። ምናልባት አሁን አፈናና እስር ሊሆን ይችላል። በሚቀጥለው ሌላ ጠንከር ያለ እርምጃ እንኳን ቢወስድ መንበርከክ የለብንም ብለዋል፣ የንቅናቄው አስተባባሪዎች ባሰራጩት መግለጫ ላይ። እንግዲህ ምን ልናይ እንችላለን? አገዛዙስ ሊወስዳቸው የሚችሉት በማታለያ መደለያዎች በሙሉ ያልቃሉ። ከዚህ በኋላ በመደለያና በማታለያ የሚመለስ ትግል አይሆንም። የኃይል እርምጃ ነው የሚወስደው። የኃይል እርምጃ ደግሞ የበለጠ ቀውስ ነው የሚፈጥርበት። ስለዚህ ለአገዛዙ ነገሮች ጥሩ አይደሉም። ቁጭ ብሎ መፍታት የሚችልበት ደግሞ አቅም የለውም። በአሁኑ ሰዓት አገዛዙ ለተለያዩ ብልጭልጭ ፕሮጀክቶች የሚሆን ገንዘብ እንጂ ለዜጎች ዲያነት ጥያቄ ምላሽ ሊሰጥ የሚችልበት አቅም የለውም፣ ፍላጎትም የለውም። አብይ አህመድ በሰማንያ ሚሊዮን ዶላር የራሱን የግል የጄት አውሮፕላን ነው እንዲገዛ ያደረገው። 300 ሚሊዮን ብር አውጥተው ጀነራሎች ሰርግ የሚደግሱባት ሀገር ናት። አንድ የክልል የጤና ቢሮ ኃላፊ እስከ 20 ሚሊዮን ብር እያወጣ የግሉን መኪና የሚገዛበት ሁኔታ ነው ያለው። ስለዚህ እነዚህ ሰዎች ጆሮቸውም ልቦናቸውም ተደፍነዋል። መልስ ሊሰጡ አይችሉም። ህብረተሰቡ እነዚህን ሰዎች ካልተገላገለ በስተቀረም ለውጥ ለማምጣት የሚችልበት ምንም አይነት እድል የለም። ምን ልናይ እንችላለን? በሚቀጥሉት ቀናት ውስጥ መሳይ፣ የባሰ ነገር ሊከሰት ይችላል የሚል እምነት ያለኝ ምክንያቱም አገዛዙ ምናልባት ከትናንት ወዲያ በቢስ ቴሌቪዥን በፋና ቴሌቪዥን ላይ ጠቅላይ ሚኒስትሩ ወጥቶ የሰጠው መግለጫ የኢትዮጵያ ምሁራንን በአንድ ቋት ውስጥ ቀጥቶ ንቅል ምሁራን የሚል ስድብ ነው የተሳደበ። ከአንድ የሀገር የመቶ ሀያ ሚሊየን ህዝብ የሚመራ ጠቅላይ ሚኒስቴር የኢትዮጵያን ምሁራን ንቅል ምሁራን በማለት አቅም እንደሌላቸው ብቻ ሳይሆን ሰውየው ምሁር ጠል እንደሆነና ምሁር ባየመጠን የራሱ ትንሽነት የሚታየው መሪ እንደሆነ አደባባይ ወጥቶ ተናግሯል። ምናልባት ይሄ ነገር ከበርካ ከሰባት ዓመታት በፊት እሱ ህፃን በነበረበት ሰዓት ብዙ ነገር አጥቶ ያደገ ጠቅላይ ሚኒስትር እንደሆነ ነው ከንግግሩ እየተረዳን ያለ ነው። ምናልባት ህጻናት በሽቦ ጠምጥመው መኪና ሰርተው ሲንቀሳቀሱ አላደረገ ይሆናል። አሻንጉሊት፣ በልደታቸው ቀን የተሰጣቸው የመጫወቻ ቁሳቁስ፣ የህፃናት ቁሳቁስ በልጅነታቸው ሲሰጣቸው እሱ እያየ ያደገ ሳይሰጠው እያየ ያደገ፣ በአዲስ አመት ልብስ ሲገዛላቸው ሳይሰጠው ያደገ አይነት ባህሪ እያሳየ ነው ያለው። በአጠቃላይ የሙር ጠል የሆነ መሪ በሀገሪቱ ላይ ስለተከሰተ ለዶክተሮቹ ምላሽ ይሰጣል ተብሎ አይጠበቅም። እቺ ሀገር በአንድ በአንድ ሰው እጅ ብቻ ነው ያለችው። ከሱ በታች ያሉ ሰዎች የእሱ ተገዢዎች ናቸው። ምናልባት ሀገር መንግስት አላት ቢባል መንግስቱ አንድ ነው፣ አንድ መሪ ነው ያላት። ይህ መሪ ሌሎችን አያማክርም። ማታ ያለመውን ነገር ጠዋት ለማድረግ ይፈልጋል። እነሱን ግደሏቸው ካለ የሚታዘዝ ወታደር አለው። ነገር ግን ሐኪሞቹ አልፈሩም። ይህንን ነገር ሰብረው ወጥተው በኢትዮጵያ የሚገኙ ሆስፒታሎች ሙሉ በሙሉ ባዶ አድርገውታል። ምናልባት ባዶ መሆኑ በርካታ ወንድሞቻችን በህይወት ላይኖሩ፣ በርካታ እናቶቻችን፣ እህቶቻችን፣ ወላድ እህቶቻችን በመኪና በትራንስፖርት ችግር ምክንያት ችግር ተፈጥሮባቸው ሊሆን ይችላል። ይሄ ግን ሰውየውን ሊያሳምመው አልቻለም። የእሱ እነሱን ስለሚጠላ እነሱን ባሰበ ቁጥር ሐኪሞችን ኢንጂነሮችን፣ ዶክተሮችን በአጠቃላይ ምሁራንን በሚያይበት ጊዜ ትንሽነቱ ስለሚታየው ሁል ጊዜ ንዴትና ብሽቀት የሚሰማው አይነት ባህሪ ነው አሁን ሰሞኑን በሚዲያ ላይ ወጥቶ የተናገረው ነገር ለአብዛኛው ኢትዮጵያዊ ያስተላለፈው መልዕክት ና አብዛኛው ኢትዮጵያዊም የተገነዘበው ነገር ይህን ነው ስለዚህ ከመንግስት ከእንግዲህ በኋላ የኢትዮጵያ ህዝብ ምን የሚጠብቀው ነገር የለም በተቻለ አቅሙ የህይወትም ይሁን የአካል መስዋዕትነት ከፍሎ ነፃነቱን በራሱ እጅ ለማምጣት ከነዚህ ወገኖቻችን ጋር ተቀላቅሎ ውጤት ሊያመጣ የሚችል ስራ ተጀምሯል ባለፈውም እንዳልኩ የነብሩን ጭራ ዶክተሮች ይዘውታል ሌሎቹ ባለሙያዎች ደግሞ ሌሎቹ መምህራን የሚሆኑ ሲቪል ሰራተኛው አንተ እንዳልከው ሹፌሮች አሁን ወረቀት እየበተኑ ነው እነሱ ደግሞ የነብሩን ጭራ አብረው እግሩንም አብረው ይዘው በጋራ አንድ ላይ ጥለው መግደል ይህን ስርዓት መግደል እስካልቻሉ ድረስ አጠቃላይ ቦጭቆ ቦጫጭቆ የሚበላ ስርዓት ስለሆነ ከዚህ ለመውጣት የፈለገ ማንኛውም ኢትዮጵያዊ የነዚህን ጀግና የጤና ባለሙያዎችን አላማ ደግፎ አብሮ ተንቀሳቅሶ መስራት እንዳለበት ነው ማሳሰቢያ መስጠት ምፈልገው። መሳይ በጣም አመሰግናለሁ። ሂደቶችን እያንዳንዱን እንቅስቃሴ እየተከታተልን በዜናም በተለያዩ ይቶችም ለተመልካቾች እናደርሳለን ማለት ነው። በጣም አመሰግናለሁ። እግዜር ይስጥልኝ።